ጤና ስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ሴቶች ሰላማዊ ትውልድ በመገንባት ሂደት ሚናቸውን እንዲያጠናክሩ ሴት የብልጽግና አመራሮች አሳሰቡ። ሴቶች አዲስ አበባ ሰላሟን አስጠብቃ እንድትቀጥል ተሳትፏችን ይቀጥላልን ብለዋል። አንዷ አለምናን ተጨማሪውን ይዟል። በአንድ ሀገርና ትውልድ ውስጥ የሴቶች ሚና ትልቅ ነው። በአዲስ አበባ ሴቶች ቤት ውስጥ ከሚተገብሯቸው የሰላም ምክሮች ባለፈ አካባቢያችንን በመጠበቅ እያደረግ ነው ያለነው ስራ ትልቅ ነው ብለዋል ሀሳባቸውን ላሚኮ የሰጡ ሴቶች። የመጀመሪያ ሚናውን እየተጫወተች ያለችውም የሰላሟ ባለቤት ብዬ ማስቀመጥ ነው ሴቷ ናት። ለትንሽ ትናንሽ ግጭቶች ሲመጡ የመጀመሪያ ተጠቂም ሰለባም የምትሆነው ሴቷ ናት። ከዚህ አኳያ ሴቷ የሚገርመው ነገር ማታ ማታ ላይ የሰላም ሰራዊት በሚባለው ስምሪ ላይ እኔ ልጅ አለኝ፣ ባለቤቴ ይቆጠኛል እንዲነው ሳትል ማታ ምሽታ ጠዋት ማልዳ በመግባት የሰላሙ ጉዳይ ባለቤት ሆና እየሰራች ነው። አሁን ሴት ልጅ ያው በፊትም ያለ ነው ግን ደግሞ አሁን ደግሞ ሞር ደግሞ ወጣ ብሎ ከመታየት አንጻር በጣም በጣም ጥሩ ላይ ያለንበት ሁኔታ ነው ያለው። ማታም አንልም፣ ጠዋትም አንልም፣ ቀንም አንልም በሁሉም ቦታ ላይ ሴት ማታ ላይ እንኳ ቢያንስ ምንም ነገር ሌባ ምንም ሳያስፈራቸው የሚወጡበት ሰዓት ነው ያለው። እንደ ሰላም ሰራዊት ከወንዶች ይበልጥ እናቶች ናቸው። በደንብዩ ዞሩና ዩ ማታ ማታ ደከመን ሰለቸን ሳንል ከመንግስታችን ጎን ሆነን አገራችን እንጠብቃለን። እንደ ሀገር ምክክርና ስክነት ባስቀደመ መልኩ ሰላምን ለማምጣት ሴቶች መትጋት ይገባቸዋል ብለዋል። የሰላምና የውይይት ስራ ነው የሚሰሩት አሁን ላይ ማለት ነው። ስለዚህ ማንኛውም ሰው ሰላም ፈላጊ በውይይት ነው፣ ምናልባት የተለያየ ነገር ሊኖር ይችላል፣ ግን ትልቁ ነገር ውይይት ስለሆነ በውይይት የሚፈታበትን መንገድ እያመቻችሁና ምክርም ያው ትልቆችም ስለሚኖሩ ምክር ማዘን የሆነ ምክክር የሚደረግበት ሁኔታ ነው ያለው። እንደው ከሚመጣላት ከተለያዩ አቅጣጫ ሰነዶች ውስጥ የመጀመሪያ ጥያቄዋ ስለ ሀገር ሰላም ስለ ሀገር ሰላም ነው የምታራው ሀገር ሰላም ካልሆነ የወለደችው ልጅ ማሳደግ ስለማትችል ቤተሰቧን መምራት ስለሚያቅታት፣ የሰላሙን ጉዳይ ላይ ትልቅ ተሳትፎ አድርጋ ሀገራዊ ምክክር ኮሚሽን ውስጥ እራሱ ሴቷ ናት በበላይነት አሁን ላይ ስለ ሰላም እየጠየቀች ያለችውና ከሰላም ጎረቤት ቀጣይ እንዲ ሰላም እንዲሰፍን እንዲሆን እንዲያስረዱ እንዲያውቁ አስረዳለሁ፣ ይሄ ነው ማለት ነው ከቤት ጀምሮ እስከ ጎረቤት ከአገር ወደ እንደዛ እንዲሄድ የማድረግ እናታው ብዙ ጊዜ ትሰማለች። የብልጽግና ሴቶች ክንፍ ፕሬዚዳንት ዛህራ ሁመድና የምክር ቤት አባል ወይዘሮ ንጹህ ሽፈራው እንዳሉት በኢትዮጵያ ራስን ሰላም አድርጉ ለሌሎች በመስራት አካባቢያቸውን ተደራጅተው እንዲጠብቁ እንደ መንግስት አቅጣጫ ተይዞ እየተሰራ ነው ብለዋል። በእጃችን የጠቀለልናውን ምግብ ወዳፋችን ለማድረስ የግድ ሰላም ሊኖር ያስፈልጋል። ስለዚህ ሰላም ከምንም በላይ ለሀገርም፣ ለሕዝብም እንዲሁም ከምንም በላይ ተጠቂ ደግሞ ሴቷ ስለሆነች በሰላም ችግር የምትጎዳው ሴቷ ስለሆነች የሚፈተነውን ቤተሰብም ታሳቢ አድርጎ የሚሰሩ ስራዎች አሉ። እነኚህ የሰላም ግንባታ ስራዎች አደረጃጀት ጀምሮ እስከ ቤተሰብ እስከ ብሎክ ድረስ የሚወርድ ስራዎች ይሰራሉ። ቤተሰቦቻቸውን በመምከር አካባቢያቸውን ሰላም በማድረግ ተደራጅተው አካባቢያቸውን ሰላም በማስጠበቅ በመጠበቅ በኩል ከፍተኛ የሆነ የሴቶቹ አበርክቷል፣ እና ይህን የተጀመሩ ስራዎች ተጠናክረው እንዲቀጥሉ ሴቶች የራሳቸውን ድርሻ እንዲወጡ ኢትዮጵያ አንድ ሀገር በተረጋጋ መንፈስ የልማት ስራዎችን ለማከናወን ለሰላም ሁሉንም አማራጮች ተጠቅማ ትሰራለች ብለዋል። የሀገር ውስጥ ምርቶች በገበያው ተወዳዳሪ እንዲሆኑ በማስቻልና በከተማዋ ልማት ተሳታፊ በመሆን ኢንተርፕራይዞች ጉልህ ሚና እየተጫወቱ መሆኑን የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ገለጹ። ኃላፊው ይህን ያሉት ቢሮ ለ13ተኛ ዙር 281 ኢንተርፕራይዞችን ወደ መካከለኛ ኢንዱስትሪ ዘርፍ የደረጃ ሽግግር ባካሄደበት የምረቃ መርሃ ግብር ላይ ነው። ቤተልሔም ሰለሞን ዝርዝር አላት። የአዲስ አበባ ከተማ አስተዳደር የዜጎችን ተጠቃሚነት ለማረጋገጥ በትኩረት ከሚሰራባቸው ዘርፎች አንዱ ኢንተርፕራይዞችን ማደራጀት፣ ማሰልጠን፣ ማብቃትና ማሸጋገር ነው። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮም በማኒፋክቸሪንግ፣ በኮንስትራክሽን፣ በንግድ አገልግሎትና በከተማ ግብርና ዘርፎች ሁለት መቶ ሰማኒያ አንድ ኢንተርፕራይዞችን ወደ መካከለኛ ኢንዱስትሪ ዘርፍ ማሸጋገሩን የቢሮው የኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ መሀመድ ልጋኒ ተናግረዋል። ኢንተርፕራይዞች በሕብረተሰቡ ውስጥ በስራ የማደግና የመለወጥ አመለካከት እንዲዳብር በተግባርም እሴት ፈጣሪ እንዲሆኑ በማድረግ ረገድ ትልቅ ድርሻ የሚያበረክቱበት ከመሆኑም ባሻገር እንደ ሀገር እንዲመጣ ለምንፈልገው ለውጥ ከፍተኛ ፋይዳ እንዳለው ይታወቃል። ይህንንም ስራ በአግባቡ በመገንዘብ እስካሁን ከአንደኛ እስከ 12ኛ ዙር በተሰራው ስራ ቁጥራቸው 2241 የሚደርሱ ኢንተርፕራይዞች የማሸጋገር ስራም ተሰርቷል። በዚህ በጀት ዓመትም በ13ተኛ ዙር ከመንግስት የተደረገላቸው ድጋፍ በአግባቡ በመጠቀም ጠንክረው የሰሩ በዘጠኙ መመዘኛ መስፈርት ተመዝነው ያለፉ 281 ኢንተርፕራይዞች ማለትም 278 በኮንስትራክሽን ኢንዱስትሪ፣ አንድ በከተማ ግብርና፣ አንድ በንግድና አንድ በአገልግሎት ዘርፍ ወደ መካከለኛ ደረጃ የማሸጋገር ተግባር እናከናውናለን። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ ጥራቱ በየነ ከ0 እስከ 10 ሚሊዮን ብር ካፒታል ያፈሩ ኢንተርፕራይዞች በመስፈርቱ መሰረት የደረጃ ሽግግር ማድረጋቸውን ገልጸው ኢንተርፕራይዞቹ ክህሎት መር የስራ ዕድል እንዲፈጥሩ በማድረግ ለሀገርና ለህዝብ እንዲጠቅሙ እየተሰራ ነው ብለዋል። ከተማችን ውስጥ ለሚኖሩ የልማት ስራዎች በሙሉ ግንባር ቀደም ተዋናይ በመሆን ከተማችሁን ሀገራችሁን የምታለሙ በመሆናችሁ በተለይ ደግሞ ኢምፖርት ሰብስቲቱት በማድረግ በሀገር ውስጥ የሚመረቱ ምርቶችን እንድንጠቀም በማድረግ በኩል በእንጨት ስራ፣ በብረት ስራ፣ በጋርመንት ዘርፍ ላይ በስፋት በመሳተፍ ዛሬ በትምህርት ቤቶቻችን የሚለበሱ ዩኒፎርሞች፣ በየቢሮዎች ያሉ ፈርኒቸሮች፣ በተለያዩ ደረጃ የምንጠቀማቸውን ግብዓቶች ከውጭ በማስቀረት በሀገራችን ምርቶች የምንኮራ እንድንሆን በጥራት በመስራት አስተዋጽኦ አድርጋቸዋል። ለዚህ ከተማ አስተዳደሩ ትልቅ ምስጋና ና ክብር አለው። በቢሮው የተደረገላቸው ድጋፍ ሀብት እንዲያፈሩ ና ለበርካታ ወጣቶች የስራ እድል እንዲፈጥሩ እንዳስቻላቸው የገለጹት የደረጃ ሽግግር የተደረገላቸው ኢንተርፕራይዞቹ ትልቅ አቅም በመፍጠር የሀገር ኢኮኖሚ ላይ ለውጥ የሚያመጡ የጥቃቅንና አነስተኛ ዘርፎችን መደገፍ ይገባል ብለዋል። ሞር የስራ እድል መፍጠር ካስፈለገና የኛ ሀገር ካለንበት የኢኮኖሚክ ፕሮብለም ማደግ ካስፈለግን ሞር ስሞል ቢዝነሶች ላይ እነዚህ ጥቃቅን አነስተኞች ላይ ኢንቨስት ማድረግ አለብን። እነዚህ በትንሽ ቁጥር ሳይሆን አስማች ስፖሲብል በብዙ ሊኖረን የሚገባ፣ ግን እነዛ ሲኖሩ ሁሉም ችግር ፕሮብሌም ሶልቪንግ ስኪላቸው መጨመር አለበት። ለዛ ደግሞ የተለያዩ ስኪሎች እና ትሬኒንጎች ያስፈልጋቸዋል እና ድጋፍም ያስፈልጋል። በጣም በጣም ለውጥ ያመጣል ሀገርም ላይ አንደኛ ወጣቶቹ ከሚቀመጡ ያገኙትን ስራ ቢሰሩ፣ በተሰማሩበትም በቻላቸው መጠን ያላቸውን እድል ተጠቅመው ቢሰሩ በጣም ስኬታማ ይሆናሉ። ከባለፈው በበለጠ እንድንሰራ ነው የሚያግዘን ስለዚህ በርትቼ ሰርቼ ከዚህ ደግሞ ወደ ሀብት ይሸጋገራሉ ብዬ አስባለሁ። በትንሽ ነገር ነው፣ በ50 ሺህ ብር ማለት በጣም በሁለት ማሽን ነው የተነሳ ነው። አሁን ወደ አስር ማሽኖች አካባቢ ደርሰናል። አሁን ወጣቱ መስራት አለበት። አይምሮውን አሳምኖ የተገኘውን ስራ ቢሰራ ለውጥ ይመጣል። ወደ መካከለኛ ደረጃ ከተሸጋገሩት 281 ኢንተርፕራይዞች በተጨማሪ 156 ኢንተርፕራይዞች ከጥቃቅን ወደ አነስተኛ አምራች ዘርፍ መሸጋገራቸውም ተገልጿል። ቢኮስ እየተተገበረ የሚገኘውን የግብርና ኤክስቴንሽን አሰራር ተግባራዊ በማድረግ የግብርናው ዘርፍ የላቀ ውጤት እንዲያስመዘግብ ታልሞ እየተሰራ መሆኑን የደብረ ብርሃን ከተማ አስተዳደር ግብርና መምሪያ አስታውቋል። አዲሱ የግብርና ኤክስቴንሽን አሰራር የተቀናጀ የግብርና ልማትና እድገት እንዲመዘገብ የሚያስችል ነውም ተብሏል። አበበች ኋላሸት ዝርዝር አላት። የግብርና ልማት ስራው አሁን ካለበት የአሰራር ተግባር በተሻለ መንገድ ለኢኮኖሚው አጋዥ እንዲሆን ታሳቢ ያደረገ የግብርና ልማት አደረጃጀት ወደ ስራ ገብቷል። ይህ የግብርና ኤክስቴንሽን አሰራር ወደ ተግባር ከገባ ጊዜ ጀምሮ ውጤት እየታየበት መሆኑን አሚኮ ያነጋገራቸው የደብረ ብርሃን ከተማ አርሶ አደሮች ተናግረዋል። ጥቅሙ አንደኛ እዛቸው ቅርቡ ይገማገማል። የፈለገውን ሀሳቡን ይገለጻል። ይህን ሀሳብ ደግሞ እነሱ አደራጅተው ለባለሙያ ይመጣለታል ማለት ነው። ለአመራርም ለባለሙያ፣ ስለዚህ ችግሮችን ሁሉ እዛው ይፈታል ማለት ነው። ወደ ልማቱ መለስ ብሏል። አሁን ይሄው ተፋሰስ በፊት ማንም አይገኝም ነበር። በአዲሱ አደረጃጀት። በአዲሱ አደረጃጀት ነው ህዝቡ የወጣው። አርሶ አደሮቹ በአቅራቢያቸው የተለያዩ የግብርና አደረጃጀቶችን በመጠቀም በግብርና ስራቸው ላይ ምርታማ እንዲሆኑ የሚያስችል አሰራርም ነው እየተተገበረ የሚገኘው። በፊት ላይ የቀበሌ ያመራር ነበር፣ ቀጠና ላይ እነሱን ቀርነ ወይልማ ቡድኖችን እንዲደግፍልና ተልእኮ ምን ሰጠው። አሁን ራሱን ችሎ በቀጠና ተጠሪዎቹ አማካኝነት ለልማት ቡድኖች እንዲወር፣ ልማት ቡድኖች ደግሞ ለቀጠና ተጠሪያቸው አማካኝነት ወደ እኛ እንዲመጣና የጋራ እያደረግን ተግባሮችን አሳልጦ ከመስራት አንጻር አሁን የተፈጥሮ ብታ ስራ አለ፣ የሰብል ስራ አለ፣ ሌሎችም የእርባታ ስራዎች አሉ፣ እኛ ጋር የመስኖ ስራ አለ። እነኝን ተግባራት ለመስራት አደረጃጀቱ ይጠቅመናል ማለት ነው። ባዳያት ነው የምንሰራው። ከሌላ ከምን ጋር አይገናኝም። ልማቱ ድመሪ ከህዝቡ ጋር ከአባሉ ጋራ የሆንና ማሳን ይለያል። ማሳን ከለየ በኋላ ከህዝቡ ጋር ይወያያል፣ ፍላጎት ይመለምላል ከቀጣና መሪ ጋር አሁንም በጋራ ይገመግማሉ። በአማራ ክልል ግብርና ቢሮ የኤክስቴንሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ቀኝ አዝማች መስፍን በክልሉ የተጀመረው የኤክስቴንሽን አሰራር ሙሉ በሙሉ ተግባራዊ ሲደረግ የክልሉን የግብርና ልማት ወደፊት ያራምደዋል ብለዋል። ይህን አደረጃጀት አሁን ሳናደርግ ሁሉም የግብርና ልማት ግቦች ሊሳኩ አይችልም። ሶ ሁሉም ሰው ይህን አደረጃጀት በተገቢው መንገድ ከማደራጀት ከማስተዋወቅና ወደ ስራ እንዲገባ ከማድረግ መጀመር አለበት በሚል ለተከታታይ ስድስት ወር ከነሐሴ ጀምሮ ይሄን አደረጃጀት በማደራጀት በማስተዋወቅ ኢቭን የማስጀመሪያ ፕሮግራሞች ጭምር እንዲካሄዱ በማድረግ ነው ስራ እየሰራ ነው ያለ ነው። በብዙዎቹ አካባቢዎች ወደ ተሻለ ትራክ እየመጣ ነው ያለው፣ ግን አሁንም ተከታታይ ድጋፍ፣ ክትትል፣ ግምገማ ያስፈልገዋል። እውነት ለመናገር ከወረቀት ባሻገር ፕራክቲካሊ ይሄን ተግባር የግብርና ቀኝ እጅ ሆኖ እንዲቀጥል ለማድረግ ጥረት እየተደረገ ነው ያለው። የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ አቶ መርሻ አይሳ ነው። የኩታ ገጠም ግብርና አሰራር ተግባራዊ በማድረግ እንዲሁም ሌሎች የተሻሻሉ አሰራሮችን ለመከተል ይህ አሰራር ትልቅ እምርታ እያመጣ መሆኑንም ተናግረዋል። በተለይ በዚህ በሰብል ልማት የኩታ ገጠም አሰራር ላይ የምልመላና የማደራጀት ስራዎች የጀመርነውን የግብአት ስርጭት የቀጣና መሪዎች እንዲመሩት የልማት ቡድን መሪዎች እንዲመሩት እና የግባ ስርጭቱ የመሬት መጠንን ማዕከል ያደረገ ስፋትን ማዕከል ያደረገ መጠንን ማዕከል ያደረገ እንዲሆን በእነሱ መንገድ እየተገመገመ እየተተቸ እንዲመጣ ለማድረግ አደረጃጀቱ እንዲሰራ አቅጣጫ አስቀምጠን እየተሰራ ነው ያለው። የተፋሰስ ልማት ላይ በንቃት በመሳተፋቸው የመሬታቸውን ደህንነት በማስጠበቅ የምርት ጭማሪ እያገኙ ስለመሆናቸው በደብረ ብርሃን ከተማ የሚገኙ አርሶ አደሮች ተናግረዋል። የከተማ አስተዳደሩ ግብርና መምሪያ በበኩሉ ይህንን ተግባር በማስቀጠል የሚሰሩ የተፋሰስ ልማት ተግባራትን በስነ ህይወታዊ ዘዴ በማስተሳሰር የኢኮኖሚ ምንጭ እንዲሆኑ እየሰራሁ ነውም ብሏል። ዘገባው የወንድፍራ ዘውዴ ነው። ርከን የማይሰራ ገበሬ ጣጥፊ ነው። ጥፋተኛ ነው። አፈራችንን አግደን ማዝ አፈራችን ወደ ሜዳ ወደ ወንዝ ጎርፍ ለምን ይወስደዋል? በመሃል ላይ ግን ያው ወደቅ ብሎ ነበር የእርከን ስራ። ዘንድሮ ግን ለየት ባለ በቆላ አካባቢና በደጋማ አካባቢ የሚሰራውን ስራ ነው ዘንድሮ የሰራ ቀደም ሲል ያነጋገርናቸው አርሶ አደሮች በደብረ ብርሃን ከተማ አስተዳደር በጫጫ ክፍለ ከተማ ሰሪቲ ቀበሌ ነዋሪ ናቸው። አርሶ አደሮቹም የተፈጥሮ ሀብት ልማት እንክብካቤን በማሳለጥ የተፋሰስ ስራን ነው ሲሰሩ ያገኘ ናቸው። ቀደም ሲል በእርከን ስራ የነበራቸው ጥሩ ያልሆነ አመለካከት አሁን ላይ ተቀይሮ በጎርፍ የሚጎዳውን አፈር እንዲከላከልላቸውን እንዳደረገላቸው ተናግረዋል። ሮጦ ወደ ታይ ሲወርድ ዝናብ ኃይለኛ ዝናብ ስጥን አፈሯንም እዛቸው እግድ አንድ አፈር አልወረደብኝ። ተተኪው ልጅ ደግሞ ልምድ ወስዶ የእኛን አሪያና መርሆ ተከፍሎ ተከትሎ እንደዚህ ቢሰሩ ድህነት ይጠፋል፣ አገራችን ትለማለች ማለት ነው። ተፈጥሮ ሀብትን መንከባከብ የሕልውና ጉዳይ መሆኑን የደብረ ብርሃን ከተማ አስተዳደር ግብርና መምሪያም ኃላፊ አቶ መርሻ አይሳና ያነሳሉ። ይህንን ተከትሎም አሁን ላይ በትኩረት የልምድ ልውውጥ ስራዎች እየተሰሩ መሆኑንም አንስተውበታል። ልምድ የመውሰድና ወደ የሁሉም አካባቢ የበለጠ አጠናክረን አስፋፍተን ለማስቀጠል የሚያስችል የልምድ ልውውጥ ፕሮግራም ነው። የተፈጥሮ ሀብት የመንከባከብ ጉዳይ የመኖርና ያለመኖር ጉዳይ ነው፣ የህልውና ጉዳይ ነው እና በዛ ልክ ተፈጥሮን ለመንከባከብ የሚያስችል ጉልበትን መሬት ላይ ማዋል፣ ላብን በዛ ደረጃ መስራት እና አካባቢያችን ለመቀየር የሚያስችል የጋለ ፍላጎት ይዞ መስራት ይጠይቃል ማለት ነው። በከተማ አስተዳደሩ ስር ባሉ ቀበሌዎች የተራቆቱ መሬቶችን ለመመለስ የአፈርና ውሃ ጥበቃ ስራዎች ትኩረት ተሰጥቷቸው እየተሰሩ ናቸው ብለዋል። እንደ ከተማ አስተዳደር በ18 የገጠር ቀበሌዎች ለመስራት አቅደን በተለይም በጋራ በቡድንና በግል ማህበረሰባችን ተነሳስቶ እየሰራ ያለበት ሁኔታ ነው ያለው በአጠቃላይ ወደ አርባ ተፋሰስ ውስጥ ስራው እየተከናወነ ነው ያለውና ወደ 1504 ሄክታር አካባቢ ለመሸፈን አቅደን እስካሁን ባለው ሁኔታ ከ1526 ሄክታር በላይ በስነ ህይወታዊ የአፈርና ውሃ ጥበቃ ስራዎች፣ ልዩ ልዩ የፊዚካል ስራዎች ተሰርተዋል። ዘላቂነቱን በማረጋገጥ የማህበረሰቡን ኢኮኖሚካል እና የኑሮ ደረጃ በዘላቂነት ለማሻሻል የሚያስችል ግብ አስቀምጦ መስራት ያስፈልጋል ማለት ነው። የአፈርና ውሃ ጥበቃ ስራ መስራት ብቻ ሳይሆን በስነ ህይወታዊ በደንብ ተጠናክሮ ዘላቂነቱ ተረጋግጦ የማህበረሰቡን ህይወት መቀየር የሚያስችል ግብ ተቀምጦ መሰራት እንዳለበትም ከግብርና መምሪያው መልእክት ተላልፏል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርበዋለች። በደረቁ ሻሻ ያዝና ወጋገድ ረቂቃው ላይ የአስረጁ መድረክ ተካይደ በፌድሪ የህዝብ ተወካዮች ምክር ቤት የውሃ መስኖ ቆላ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በጋራ በመሆን በረቂቅ አዋጁ ላይ ያስረጁ መድረክ አካሂደዋል። ላይ የውሃ መስኖ ቆላሙ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ፈት አህመድ መድረኩን አስፈላጊነትና አላማ በረቂቅ አዋጁ ላይ ጥልቅ ምልከታ በማድረግ ለተነሱ ጥያቄዎች ምላሽና ማብራሪያ ማብራሪያ በማግኘት አስፈላጊና ተጨማሪ ግብዓት በመሰብሰብ ረቂቅ አዋጁን ለማጠናከር መሆኑን ገልጸዋል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን በበኩላቸው ሀገር ያለችበትን የኢኮኖሚ ግስጋሴና የከተሞች መስፋፋት እንዲሁም የማህበረሰብ እድገት ማዕከል ያደረገ የቆሻሻ አያያዝና አወጋገድ ስርዓት መዘርጋት አስፈላጊ መሆኑን አንስተዋል። ዘገባው የአካባቢ ጥበቃ ባለስልጣን ነው። በዘንድሮ የበልግ እርሻ እስካሁን ከ400 ሺህ ሄክታር በላይ መሬት በዘር መሸፈኑን ግብርና ሚኒስቴር አስታወቀ። በ2017 የበልግ እርሻ 3.7 ሚሊዮን ሄክታር መሬት በተለያዩ ሰብሎች በመሸፈን ከ98 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ ይገኛል ተብሏል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ እንደተናገሩት በበልግ እርሻ እስካሁን ከ400 ሺህ ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል። የማሳ ዝግጅቱን በተመለከተም ከ1.7 ሚሊዮን ሄክታር በላይ መሬት መታረሱን ገልጸዋል። ገባው የግብርና ሚኒስቴር ነው። የማይክሮ ማሻሻያው በአምራች ኢንዱስትሪው ላይ የምርት መጠን እንዲጨምር አድርጓል ሲል ኢንዱስትሪ ሚኒስቴር ገለጸ። የማይክሮ ማሻሻያው ከተጀመረ ጀምሮ በተለይም በአምራች ኢንዱስትሪው ላይ የምርት መጠን እንዲጨምር ማድረጉን በኢንዱስትሪ ሚኒስቴር የተኪ ምርቶች ተወዳዳሪነት ስራ አስፈጻሚ አቶ መሳይና ውብሸት ተናግረዋል። አፈጻጸሙን በትኩረት እየገመገሙ ወደ ተግባር በመግባት በዘርፉ ላይ ለውጥ ማምጣት መቻሉንም ጠቁመዋል። እንደ ሀገር ሙሉ በሙሉ ባይሆንም ካለፉት ዓመታት ጋር ሲነጻጸር የወጪ ምንዛሪ በአሁኑ ሰዓት እንደ ድሮ በአምራች ኢንዱስትሪዎች ዘንድ እንደ ችግር መቅረቡ እየቀነሰ መምጣቱን ያነሱ ስራ አስፈጻሚው በማይክሮ ማሻሻያው ምክንያት በሚፈለገው ልክ እየቀረበ በመሆኑ መናገራቸውን የኢንዱስትሪ ሚኒስቴር ዘገባ አመላክቷል። በመጨረሻም ሰሞነኛ ሁነትን እንጠቁማቸዋለን። በአዲስ አበባ ስራና ክህሎት ቢሮ አቃቂ ፖሊቴክኒክ ኮሌጅ የአይኤስኦ 9001 ህዝባር 2015 ሰርተፍኬት ባለቤት መሆኑን ነገ በኮሌጁ ቅጥር ግቢ ከጠዋቱ አንድ ሰዓት ጀምሮ ያበስራል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የእለቱ ዜናችን እዚህ ላይ ያብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።